እንኳን ለዳግማዊ ትንሣኤው በሰላም አደረሳችሁ፣ ይላል በምግባችን ከሚደሰቱ ደንበኞቻችን የምንፈልገው እርካታ ብቻ ነው። ይመርጡናል እንጂ አያወዳደናል። ዱከም ሬስቶራንት ዱባይ፣ ምርጫ ብቻ ሳይሆን ብልጫም ነው። ዱከም ይህ አዋዜ ነው። በካናዳ አንድ አሽከርካሪ የነዳባቸው ዘጠኝ ፊሊፒንሳዊ ካናዳውያን ትናንት አመሻሽ ላይ ቫንኮቨር ከተማ ውስጥ ተገደሉ፣ በደርዘኖች ቆሰሉ። ፊሊፒንሳውያኑ የአገራቸው ልማድ የሆነ አንድ በዓል ጎዳና ላይ እያከበሩ ነበረ። ፊሊፒንሳዎች ላፒ ላፑ ቀን ይሉታል። የስፔኖችን ቅኝ ግዛት የተዋጋ ፊሊፒናዊ የአርበኝነት መሪ መዘከሪያ ነበረ። በጸደይ የቫንኮቨር አማላይ ፀሐይ ስር ፊሊፒኖች በባህላዊ ዳንሳቸው ቀየውን አድምቀውታል። የደስታውን ስሜት የሚያጋግሉ የደስታውን ስሜት የሚያግዙ ምግብ አቅራቢ ከባድ መኪናዎች የአስፋልቱን ግራና ቀኝ ጠርዞች ላይ ሰልፍ ሰርተው ቆመዋል። ቤተሰባዊና ወዳጃዊ መንፈስና ደስታው ያስቀናል። በዚህ መሃል ነበር ከየት መጣ ያልተባለና የሰላምና የደስታውን ከባቢ ወደ አስከፊ የጦር ቀጠና የቀየረ አሰቃቂ ነገር የመጣው አንድ ሚኒባስ ዐይነት መኪና የሚያሽከረክር አረመኔ በኀይል እየነዳ ደስታቸው ላይ ወጣበት። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ያሉትን ሐረግ ለመጠቀም ቤተሰቦች በአንድ አፍታ እናት፣ አባት፣ ወንድ ልጅ፣ ሴት ልጅ አጡ። ቦታው ቫንኮቨር ምስራቅ 43ተኛው ጎዳና ፍሬዘር መንገድ የሚባል ነው። ንጹሐኑን በጎማው የፈጃቸው ስሙ ያልተገለጸው አሽከርካሪ የ30 ዓመት ጎልማሳ መሆኑ ታውቋል። አካባቢው ወዲያው ተለወጠ። ሙታንና ቁስለኞች ተረፈረፉም። ፖሊስ እንደሚለው ገጭው እኩይ ተግባሩን የፈጸመው ከሌሎች ሰዎች ተልዕኮ ወይም ተማክሮ ሳይሆን ብቻውን ነው። የጥቃቱን ምክንያትም ሽብር ብለው ሊገልጹት አልፈለጉም። ከጤና ችግር ጋር በተያያዘ ባለሥልጣኖች ዘንድ ቀርቦ እንደነበረ ግን የግል ታሪኩ አመልክቷል። ክሪስ ፓንሊኒያን የተሰኘ ጋዜጠኛ ለካናዳ ፓብሊክ ብሮድካስተር ሲናገር በሕይወት ዘመን ልታየው የማጠብቀው ነገር ነው የሆነው። ብሏል። በእግሩ ነዳጅ መስጫውን ተጭኖ በመቶዎች የሚቈጠሩ ሰዎች መሃል እየገጨ ጋለበ። ብሏል። ሲቀጥልም ሰዎች በመኪና ኮፈኑ እየተመቱ ወደ ሰማይ እየደረሱ ወደ መሬት ተከሰከሱ። ያለ ምሕረት ጎማውን ነዳባቸው። የጦር ቀጠና ይመስል ነበር ብሏል። ገዳዩ ፖሊስ እጅ ሊገባ የቻለውም በበዓሉ ታዳሚዎች ትብብር ተይዞ ነው። ከገጨበት ጥቁር ሚኒባስ በሩን ከፍቶ ወጥቶ አጸያፊ ሕይወቱን ለማዳን ደፍሮ ነበር። ኢሳያስ፣ እንደዚህ አይነት በመኪና ግጭት መኪናን እንደ መሳሪያ በመጠቀም የሚደረጉ ግድያዎች በብዛት የተስተዋለ የመጣው ጀርመን ሀገር ውስጥ ነበረ። ምናልባት የዛ አይነት ቅጥያ ይመስላል። አሁን በካናዳ የሆነው በጣም የሚገርም፣ የሚያሽከረክሩትን መኪና እንደ መሳሪያ በመጠቀም ሕፃናት እናቶችና ምንም የማያውቁ ሰዎችን የጨፈለቁ መግደል የተለመደ የሆነ ነው በምዕራባውያን ዘንድ በተለይ በጀርመን ይሄ በየጊዜው እየሆነ ያለ ቢያንስ በዚህ ባለፉት ሁለት ሁለት ሶስት ወራት እንኳ ከሶስት ጊዜ ያላነሰ ተፈጽሟል፣ እና ይሄ ሁኔታ ነው የተፈጠረው። ዓለም እኔ አሁን በጣም እየገረመኝ ያለው ይሄ ጉዳይ በጣም በተደጋጋሚ ነው እየተደረገ ያለው፣ እና እንዴት የሽብር ጉዳይ ተብሎ ሊፈረጅ አልቻለም? በእርግጥስ ሽብር አይደለም ወይ? እንደው ዲቴይል ቢጠናስ እንደው ከኋላው የሆነ ነገር ሊገኝ አይችልም ወይ? የዱባዩ ድካም እስካሁን ፖሊስ እንኳን በምርመራው እጁ ላይ ባሉ ጊዜ ከወንጀል ጋር የተያዘ ሪከርድ አላገኝ አለ። አንድ ያገኘው ሪከርድ ከጤና ጋር በተያዘ ከጤና ችግር ጋር በተያዘ ወይ በአካባቢ የጤና ክሊኒክ ወይም ደግሞ አንድ ሆስፒታል ጋር ሄዶ ያመለከተ ወይም አንድ ሳይካትሪስት ጋር የቀረበበት እንደዚህ አይነት ሰነድ አንድ አጋጣሚ እንዳለ ነው የጠቀሰው። ከዛ ውጪ በፖሊስ የተያዘበት ሪከርድ እስካሁን ድረስ አልተገኘ እንዲህ አይነት ሪከርድ አልተገኘበትም። እንግዲህ ሁለተኛ ፖሊስ ፕሮቴክት አድርጎታል። ይህም ጥበቃው ቢያንስ ስሙንና ማንነቱን አላስቀመጠውም። ይህ እንግዲህ ለድርጊቱ ፈጻሚ የሚደረግ ጥበቃ ነው። የፈጸመው ድርጊት ግን ጤነኛ የሚሆን አይሆን እጅግ የሚዘገንን አንድ ማህበረሰብን ሙሉ በሙሉ ጥልቅ አዘን ውስጥ ይከተተ በጣም በየጊዜው በየአመቱ በሰቆቃ ሊታወስ የሚችል ነገር ነው የፈጸመው። ስለዚህ አሁን ፖሊስ ግለሰቡ በእጁ ነው ያለው። ስለ ግለሰቡ ግለሰቡን አነጋግሮ ወይም መርምሮ፣ አትሊስት በመጀመሪያ መረጃነት የነገረን ነገር የለም። ግን ማንም ሊያስተውለው በሚችለው ሁኔታ መኪና እያሽከረከረ መጥቶ ሰዎች በዓላቸውን በሚያከብሩበት ቦታ ላይ እየነዳ ጨፍልቆ የሚገድል ሰው ከአእምሮ ጤና ጋር ብቻ ሊታይ አስቦ አቅዶ የመጣውን ያላደረገ ነው ማለት አንችልም። ዞሮ ዞሮ የፖሊስ ምርመራ ያስፈልጋል። ወይ የዛ ጉዳይ ነው የፈጸመው። ነገር ግን እጅግ የሚዘገንን ነው እና በሚገባ የሚያደርገውን አድርጎ የሰው ልጆችን በጎማ ደፍጥጦ እና ህይወቱን ለማዳን እኮ ሮጧል። እዛው ብዙ ስለሆኑ ተሯሩጠው እያዙት እንጂ ለማምለጥ ሞክረዋል። እንዲህ አይነት ሁኔታ ነው እየተፈጠረ ያለ። ስለዚህ በማንኛውም አይን ሲታይ ቁልጭ ያለ የሽብር ድርጊት ነው ሊሆን የሚችለው ነገር ግን የገዳዩ ማንነት ኤቭሪቲንግ ተይዞለታል። ስለዚህ እንግዲህ መረጃውን ሲለቁ እንመለከታለን። አሁን የሞቱት ፊሊፒንሳውያን ናቸው እና ወይ ካናዳዊ ዜጋም ሊሆን ይችላል። የቫንኮቨር ነዋሪ ነው እና ድርጊቱ በጣም የሚዘገን ነው። በተመሳሳይ ሁኔታ በተለይ በጀርመን እየተለመደ የመጣ የጥቃት አይነት ነው እና ሪሊ ሰዎች ገበያ ወጥተው ተገኝቶ የሚሞቱበት ሰዎች በዓል ሲያከብሩ ተገኝቶ የሚሞቱበት ምንም የማያውቁት ቶታሊ ከእነሱ ጋር ምንም ግንኙነት የሌለው ሰው እያሽከረከረ መቶ የሚገድልበት ሁኔታ በጣም አስገራሚ ነው። ዓለም አሁን እንግዲህ በዛሬው ዕለት እንግዲህ ሕይወታቸውን ያጡ አንድ ቤተሰብ ማለት ይቻላል እና እጅግ በጣም አሳዛኝ ሁኔታ ውስጥ ነው የወደቁት። አሁን ይሄ ሰው ደግሞ ራሱን ለመከላከል ወይም ለማምለጥ መሞከሩ ቢያንስ ሁኔታውን ስትመለከተው ጤነኛ ሊሆን የሚችልባቸው ሁኔታዎች ይኖራሉ እና እንደው እንደዚህ አይነት ነገር ሲከሰት ወይም ከመከሰቱ ለነገሩ መንግሥት እንደዚህ አይነት እርምጃ አስቀድሞ የሚወስድባቸው ምንም ፍንጮች ባለመኖራቸው በምን አይነት መንገድ እንደዚህ አይነት ነገሮችን መከላከል የሚቻልበት ሁኔታዎች ይፈጠራሉ ማለት የሚቻለው። አሁን አሜሪካ ውስጥ ለምሳሌ በጣም በሚያዛዝን ሁኔታ ይሄ ሎን ወልፍ ይሉታል። በቃ ከመሬት ብድግ ብሎ ራሱ ብቻ በሚያውቀው ምክንያት ተነስቶ ምግብ ቤት ገብቶ ይገላል፣ ሬስቶራንት ገብቶ ይገላል፣ ሱፐርማርኬት ውስጥ ይገላል ትምህርት ቤት ውስጥ ይገላል። ይሄ አሜሪካ ውስጥ በየጊዜው የሚፈጠርና መፍትሔ ሊገኝለት ያልቻለ ነው። የዚህ ዋነኛው አሜሪካውያን እንደ አስተሳሰብ እስካሁን ድረስ ባላቸው የራሳቸው ባህል ሰው ራሱን ለመጠበቅ መሳሪያ መታጠቅ አለበት። ሕጋዊ ነው። አሜሪካ ውስጥ መሳሪያ ገዝቶ ይታጠቃል ራሱን ለመጠበቅ ግቢውን ለመጠበቅ በዚህ መንገድ። ስለዚህ ለመሳሪያ ያላቸው መሳሪያ ለመያዝ አሜሪካ ውስጥ ዓላማ እንኳ ቢኖር ለተወሰነ ጊዜ ራስን ጠብቀህ ጤና ጤነኛ በጎ ሰው መስለ መቅረብ ነው፣ በፖሊስ ሪከርዶች እንዳይኖሩብህ የመሳሰሉ ነገሮች ትነሳለህ። ከዛ በኋላ የቻልከውን ገለህ ፍርድ ቤት ነው የምትገባው። 30 ጊዜ የአሜሪካ መሪዎች በእኛ እድሜ እንኳ መግለጫ ሲሰጡበት ከአይናቸው እንባቸውን ሲጠርጉ ገለመሌ ታያለህ እንጂ፣ አሜሪካ መፍትሄ ልታገኝለት ያልቻለችው ለምን ትልቁ ያለው ከዚህ ከመሳሪያ ካልቸር ጋር ያላችሁ ትስስር ነው። መሳሪያው አለ። መሳሪያውን ማንም ሄዶ እንደ ከረሜላ እና እንደ ለስላሳ ሊገዛ ይችላል። ስለዚህ ይገዛል፣ ይገላል። ይሄ አሜሪካ ልትፈታው ያልቻለች ቢሰላ በየዓመቱ በብዙ መቶ የሚቆጠሩ ሰዎች የሚያልቁበት ነው። ነገር ግን እውነቱን ለመነጋገር የአንድ ሰው ሞት ያለ አግባብ ትራጀዲ ነው። ወደ ውስጥ ገብተ ስታይ ሰዎች ልጆቻቸው ህፃናት ትምህርት ቤት ውስጥ ይፈጃሉ። እነዚህ ሁሉ ተደምረው አሁን የአሜሪካን ብታይ ብዛቱን ልነግር አልችልም። ይሄ ነው የሚባል ጠንካራ ፖሊሲ ሊፈጥሩና ይሄን ነገር ጋብ የሚልበትን መንገድ ሊያቆሙ አልቻሉም። በጣም እርግጠኛ ነኝ፣ አሁን አውርተናል። አንድ ሃያ ቀን ብጠበቅ ይሄ ነገር ይፈጠራል። እዛ አሁን የምናየው በአውሮፓ ደግሞ እንዲህ አይነት መሳሪያ በቀላሉ የምትይዝበት ሁኔታ የለም። ስለሌለ አሁን በተለይም በጀርመን እያየን ያለ ነው፣ መኪናቸውን እንደ ጦር መሳሪያ የመጠቀም ነው። እነዚህም ቅድም ያልኩ ጀርመን ላይ ሎን ወልፍ የሚባሉ ናቸው። ምክንያቱ በእሱ ጭንቅላት ጣጣ ውስጥ ያለው በዛ እብድ ሰውዬ አስተሳሰብ ውስጥ ነው። የአንዳንዶቹ በይፋ እብድ ባይባሉም፣ አእምሮ ባይቃውስም እንዲህ አይነት ግድያ ለማድረግ የተነሳበት ዓላማ ግን የእብድ ነው። እና አሁን በዚህ በተለይ በጀርመን እና በአውሮፓ በተለይ በጀርመን የምታየው ሁኔታ ምንድን ነው? ጤነኛ ሊሆኑ ይችላሉ አእምሯቸው በዚህ ደረጃ ጤነኛ ነው። ክፉና ደጉን ይለያል አይለየም በምትለው ይለያል። ነገር ግን የአስተሳሰባቸው ያስተሳሰባቸው ውጤት ከመደበኛ እብድ የበለጠ አደገኛ የሚያደርጋቸው ናቸው እና እንደዚህ አይነት መኪናቸውን እንደ መሳሪያ የመጠቀምና ግድያ የመፈጸም ሎን ወልፍ ሊባሉ የሚችሉ የምዕራብ የአውሮፓ ባህሪ የያዘ ግድያ ነው እና ይሄ ነገር በካናዳም እንደተከሰተ አድርገን መቁጠር እንችላለን። በጣም እርግጠኛው መናገር እችላለሁ። የካናዳውም ሰውዬ ከእብደት ጋር የሚገናኝ ነገር የለም በራሱ እብዳዊ አስተሳሰብ። በኋላ እንሰማለን። እየፈጃቸው ናቸው። የአገሬ ሰው እንደሚለው የሞተ ተጎዳ ነው ኢሳያስ እና አንድ ሙሉ ቤተሰብ እንግዲህ በዚህ ሁኔታ ኖ ኖ አንድ ሙሉ ቤተሰብ ሳይሆን እናቶች፣ አባቶች እህቶች ወንድሞች ናቸው የተገደሉት፣ ያሉ ጠቅላይ ሚኒስትሩ። ያ ፋሚሊ ነው እዛ የተሰበሰበው፣ በመቶዎች የሚቆጠሩ ፊሊፒንሳዊ ቤተሰቦች ናቸው፣ ጓደኛሞች ናቸው። ስለዚህ የሚሞተው ወይ አባት ነው ወይ እናት ነች ወይ የሌላ ወንድም ነው ወይ የሌላ እህት ናት ለማለት ነው። በጣም የሚያሳዝን ነገር ነው። ዓለም፣ ለትንታኔው አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። የዱባዩ ዶካን ሬስቶራንት እንኳን ለዳግማዊ ትንሣኤው በሰላም አደረሳችሁ፣ ይላል በምግባችን ከሚደሰቱ ደንበኞቻችን የምንፈልገው እርካታ ብቻ ነው። ይመርጡናል እንጂ አያወዳደም። ዱከም ሬስቶራንት ዱባይ ምርጫ ብቻ ሳይሆን ብልጫም ነው። ዱከም